አሜሪካ ሰጠች አሜሪካ ነሳች የሚለው ብሂል ሀገራችን ላይ ሊሰራ ይሆን ወይስ ኢትዮጵያ የገዛ ልጆቿ የነጠቋት የገዛ ልጆቿ ሊያስመልሱላት ነው የሚለውን እንመን። መረጃዎች እንደሚያመለክቱት የኤርትራ ፀሐይ ጨልሟል፣ ለኢትዮጵያ ደግሞ ታሪክ እውነተኛ ፍርድ ፈርዷል የሚሉ አዳዲስ መረጃዎች እየተሰሙ ነው። አሰብና ኢትዮጵያ ታሪክ ሁሌም የሚመለስ ጥያቄ አለው። ኢትዮጵያ የባህር በር እንዳይኖራት የሰሩት ስውር ሴራዎች፣ በተለይም ከአረብ መንግስታት የተገኘው የገንዘብ የፖለቲካ ድጋፍ በራሷ በአሜሪካ ላይ እንደ ቡሜራንግ ተመልሶ ሲመጣ የዓለምን ትኩረት ስቦ ነበረም። ጊዜው ሴፕቴምበር 11 ቀን 2001 የአሜሪካ ወደብ አልባ ቀን። የኢትዮጵያ የባህር በር አልባ እንድትሆን በመደገፍ ቀይ ባህር ላይ የበላይነት ለመያዝ ሲሰሩ የነበሩት ኃይሎች አንዳንዶች አረብ አሸባሪ ቡድኖችን ይደግፉ የነበሩ፣ ከዓመታት በኋላ የ911 ጥቃት በአሜሪካ ላይ አቀነባበሩ። በዚህ ጥቃት አሜሪካ በድንገት የባህር በር አልባ ሀገር ያህል ተሰማት። ከጥቃቱ በኋላ አሜሪካ የውስጥ ደህንነቷን ሆምላንድ ሴኩሪቲ ስትመረምር በጣም የተጋለጠው አካል የባህር በሯና የባህር ዳርቻዎቿ እንደሆኑ ተገነዘበች። ነገር ግን አሜሪካ ኢትዮጵያ የባህር በር እንዳይኖራት ከአረቦች ጋር ስትሰራ ስ ስትዶልት የነበረችበት ጊዜ ነበረም። ጠላቶች በውቅያኖስ በኩል በመርከብ ወይም በሌላ መንገድ ኬሚካላዊ፣ ባዮሎጂካዊ ጥቃቶች ሊያደርሱ እንደሚችሉ ፍርሃት ነግሶባት ቆየም። የጫረችው ክብሪት ተመልሶ ራሷን አንድዷታል። የባህር በር ደህንነት የቢሊዮን ዶላሮቿን ወጪ እንፈትሽ። በጊዜው ከአረቦች ጋር ተመሳጥራ ኢትዮጵያ የባህር በር እንዳይኖራት ስትሰራም ነበረም። ነገር ግን ያመነቻቸው አረቦች ዘጠኝ አስራ አንድን ታሪክ የማይዘነጋው ቀን አደረጉት። የአሜሪካ መንግስት ይህንን ተጋላጭነትም ለመከላከል ወዲያውኑ የአደጋ ጊዜ እርምጃ ወስዶ ነበረም። ጊዜው ዘመን መለወጫ ነው። በእኛ ዘመን መለወጫ አሜሪካ ጥቁር ማቅ የለበሰችበት ጊዜ ነበረም። ነገር ግን ስትሰራው የነበረችው ኢትዮጵያን ለመቅበር ነበረም። ዛሬ ላይ ታዲያ ምን ታይቷት አሰብ ለኢትዮጵያ ነው ስትል በዶናልድ ትራምፕ በኩል ተናገረች። እውን አሜሪካ ሰጠች አሜሪካ ነሳች ነው ጉዳዩ፣ ወይስ ደግሞ የኢትዮጵያውያን ልጆች የሰጡትን የኢትዮጵያውያን ልጆች አስመለሱት ነው? ወደ አሜሪካ ታሪክ እንመለስ። የዶላር ጎርፍ አሜሪካ ለባህር ዳርቻ ጥበቃ ዩኤስ ኮስት ግራንድና ለብሔራዊ ደህንነት በባህር በሮቿ ላይ የሚውል በርካታ ቢሊዮን ዶላሮችን በአስቸኳይ መድባለች። የገንዘብ ለአዳዲስ የጦር መርከቦች፣ ለክትትል ቴክኖሎጂዎች እና ለጸረ ሽብር የባህር ላይ ስልጠናዎች ውሎ ነበር በወቅቱ። ይህም ማለት ልክ ከኢትዮጵያ በኩል እንደተሰነዘረባት ለእሷም የባህር በር ያጣች ልዕለ ሀያል ሀገር ሆና ነበርም። የባህር በር ደህንነት ፖርት ሴኩሪቲ ህጎች ታወጁ በወቅቱ። ምክንያቱም 911 ጥቁሩ ታሪክ ተፈጥሮ ነበረም። እያንዳንዱ ወደብና መርከብ ጥብቅ የሆነ የጸጥታ መስፈርት እንዲያሟላ ተደረገም። ለኢትዮጵያ የባህር በር የህልውና ጥያቄ መሆኑን ያልተገነዘበችው አሜሪካ በራሷ ላይ ጥቃት ሲደርስባት ለራሷ የባህር በር ደህንነት ከአንድ የድሃ አፍሪካ ሀገር የዓመታት በጀት የሚበልጥ ገንዘብ አፈሰሰች። ይህ ደግሞ በጂኦፖለቲካ ውስጥ የጥቅም መለኪያና የፍትህ መዛባት ምን ያህል ከፍተኛና አደገኛ እንደሆነ ያየችበት ነበረም። በዚህ አስደንጋጭ ዓለም አቀፍ ፖለቲካ ውስጥ ኢትዮጵያ ዛሬም የባህር በር ጥያቄዋን በጽናት አቅርባለች። አሜሪካ የራሷን የባህር በር ደህንነት ለማስጠበቅ ያወጣችውን ቢሊዮን ዶላር፣ ኢትዮጵያ ለዘመናት ለባህር በር አልባነት የከፈለችውን የኢኮኖሚ የጸጥታ ዋጋ በአእምሯችን እንድንመዘግበው ያደርገናል። አንድ ሀገር ዓለም አቀፍ ሀያል እንኳን ቢሆን የባህር በር ባላት ጊዜ ኢኮኖሚዋ፣ ህልውናዋ ምን ያህል የተጠበቀ እንደሆነ ተረድታለች። ኢትዮጵያ ደግሞ ይህንን የህልውና ጥያቄዋን በሰላማዊ መንገድ ማቅረቧ ትክክለኛነቷን ያሳያል። አሁን ደግሞ ወደ አዲሱ ታሪክ እንመለስ። አሜሪካ አሁን ጣልቃ ገብታ ሳታሰልስ ለኢትዮጵያ እየሰራች እንደሆነ መረጃዎች ያሳያሉ። ከ120 ሚሊዮን በላይ ህዝብ ያላት በአፍሪካ ፈጣን እድገት ካላቸው ኢኮኖሚዎች አንዷ የሆነችው ኢትዮጵያ ለሶስት አስርት ዓመታት ያህል ቀጥተኛ የባህር በር ተነፍጋ ቆይታለች። ይህ ደግሞ ለኢኮኖሚዋ መዳከም፣ ለውጭ ምንዛሪ ብክነትና ለረጅም ጊዜ ስትራቴጂካዊ ተጋላጭነት ምክንያት ሆኗል። የኢትዮጵያ ልብ የነበረው ቀይ ባህር ከጎኗ ሆኖ ህልም ብቻ ሆና ቀርታለች። አሰብ ከ1993 በፊት አሰብ የኢትዮጵያ ዋና የንግድ በር ነበርም። ከ95 ፐርሰንት በላይ የሚሆነው የኢትዮጵያ ንግድ በእሷ በኩል ይካሄድ ነበርም። በኢትዮጵያ ኢንቨስትመንት መሰረተ ልማትና ጉልበት የተገነባ ወደብ ነበርም። የነዳጅ ማጣሪያና የጨው ማምረቻ ፋብሪካዎችም ነበሩበት የሴራው ቋጠሮ የጀመረው 1993 ነው ኤርትራ ነጻ ስትወጣ በሁለቱ ሀገራት መካከል ስምምነት ቢኖርም ኢትዮጵያ የባህር በሯን አጣች የፖለቲካ ልሂቃን በተለይም የወቅቱ የኢትዮጵያ አመራሮች ያስብን ወደብ አስፈላጊነት ባለመረዳት ወይም በስውር ስምምነቶች በመነሳት ወደብ አልባ የመሆንን አደጋ ችላ ማለታቸው አሁን ድረስ አሳዛኝ ክስተት ተብሎ በታሪክ ይነሳል ይህ ድርጊት አገርን ከባህር ለዘላለም መነጠል ኢአርበኝነትና ወንጀል እስከመባል ደርሷል። የዓለም ስትራቴጂካዊ መተላለፊያ ቀይ ባህር የዓለም ንግድ ቁልፍ መተላለፊያ መሆኑን አጉልተው የሚያሳዩን በርካታ ድርጊቶች አሉ። ሀያላኑ ሀገራት በዚህ አካባቢ የጦር ሰፈር ለማቋቋም ይሽቀዳደሙ ነበረም። አሜሪካና ሴራዋን እንመልከት። ከሁለተኛው የዓለም ጦርነት በኋላ አሜሪካ ታላቅ እና ሀያል ሆና ብቅ ስትል ኢትዮጵያን ቁልፍ አጋር በማድረግ ኤርትራን ከኢትዮጵያ ጋር እንድትዋሃድ በመደገፍ የባህር በር እንድታገኝ አድርጋ ነበርም። ይህ ደግሞ በጊዜው የነበራትን የጂኦ ፖለቲካዊ ጥቅም ለማስጠበቅ ነበርም። የቀዝቃዛው ጦርነት በኋላ ቀይ ባህር ላይ የበላይነት ለመያዝ በሚደረገው ትግል ኤርትራና ነፃነቷ በአሜሪካና በአረብ መንግሥታት የጥቅም ግጭት መሃል ገብቷል። ኢትዮጵያ የባህር በሯን እንድታጣ መደረጓ ለብዙዎች የቀድሞ የሀያላን ተጽዕኖ ውጤት ነው ብለው እንዲያምኑ ያደርጋል። አሜሪካ የሌሎች ሁለት ሀገራት የባርበር እንዳይኖራቸው በሴራ ታደርግ ነበር ወይ የሚለው ጥያቄ ይነሳል። ይህንን ታሪክ ይህንን ለታሪክ እንተወና ግን እውነታው እጅግ በጣም አስገራሚ ነው። መስከረም 11 ቀን 2001 9/11 ይሉታል የአሸባሪዎች ጥቃት በአሜሪካ ላይ ሲፈጸም የአሜሪካ መንግስት ወዲያውኑ የባህር በሮቿን ደህንነት እንደ ብሔራዊ ቀዳሚ ጉዳይ አድርጋ አወጀች። ማስረጃውም አሜሪካ ከጥቃቱ በኋላ ለባህር በሯና የባህር ዳርቻ ጥበቃ ሚሊየን፣ ቢሊየን ዶላሮች በማፍሰስ መርከቦችን በመግዛትና ጥብቅ የደህንነት ስርዓት በመዘርጋት የባህር በሯን አስገበረች። ይህ የሚያሳየው ለአንድ ሀገር የባህር በር የህልውና ጉዳይ መሆኑ ነው። ኢትዮጵያን ወደ ባልባ ያደረገው የዓለም አቀፉ ፖለቲካ ራሱ ለራሱ የባህር በር ደህንነት ሲል ምን ያህል ዋጋ እንደከፈለ የሚያሳይ አስገራሚ ታሪካዊ ክስተት ነበረም። ዛሬ ላይ ግን የዘመናት ዝምታ ተሰብሯል። በርካቶች የራሳችን የሆነ ነገር የራሳችን ነው ብለው ተነስተዋል። ጉዳዩም ከሊቅ እስከ ደቂቅ ወደ ጋራ ጥያቄነት ተመልሷል። የሊቃውንትና የህግ ክርክር ሊቃውንትና የዲፕሎማሲ ባለሙያዎች ኢትዮጵያ ወደብ የማግኘት መብቷ በቀኝ ግዛት ጊዜ ስምምነቶች፣ በ1950 በተባበሩት መንግስታት ውሳኔና በተባበሩት መንግስታት የባህር ህግ መሰረት ህጋዊና የረጅም ጊዜ መብት መሆኑን ይከራከራሉ። በየዓመቱ ከ1.5 ቢሊዮን ዶላር በላይ ለጅቡቲ ወደብ ክፍያ የሚትከፍለው ኢትዮጵያ የአሰብ ወደብን በጋራ ማልማት ወይም በሊዝ ማግኘት ለሁለቱም ሀገራት ኢትዮጵያና ኤርትራ የጋራ ጥቅምና የክልላዊ ደህንነት ማጠናከሪያ ነው ሲሉ ይሞግታሉ። በሚገርም ሁኔታ አሜሪካ በአሁኑ ወቅት ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የማግኘት ፍላጎቷ ሙሉ ድጋፍ እንደምትሰጥ አስታውቃለች። ይህ ደግሞ በጂኦፖለቲካው ዓለም ላይ አዲስ ለውጥ እያመጣ ነው። አሰብ የኢትዮጵያ እንዲሆን መወሰኑ አሁን ላይ በይፋ የተረጋገጠ ማስረጃ ባይኖርም ይህን ታሪካዊ ጥያቄ ወደ መድረክ ማምጣቱ ግን የዘመናት ተስፋን አጭሯል። አሜሪካ ደግሞ መቶ ፐርሰንት በሚባል ደረጃ ኢትዮጵያን እየደገፈች ያለች ናት። የኢትዮጵያ የባህር በር ፍላጎት በህግ በታሪክና በህልውና አስፈላጊነት ላይ የተመሰረተም ዛሬም እንዳዲስ ፀሐይ ወጥቷል። ይህ ጉዳይ የጦርነት ሳይሆን የፍትህ የኢኮኖሚ ብልጽግናና የክልላዊ ሚዛን ጥያቄ ነው። ነገር ግን በርካቶች እንደሚሉት በዚህ ጉዳይ ላይ ጦርነት መነሳቱ አይቀርም ነው። በ1990ዎቹ መጀመሪያ ላይ የነበረው የኢትዮጵያ ገዢ ፓርቲ ቲፒኤልፍ አመራር በርካታ የዲፕሎማሲ ባለሙያዎችና የሀገር ወዳድ ምሁራን እንደሚስማሙበት አሰብን ማጣት ዋነኛው ምክንያቱ የወቅቱ የኢትዮጵያ አመራሮች ፖለቲካ ውሳኔ ነው። አመራሩ ኤርትራን በሙሉ ልብ ለመደገፍ እና የግል ፖለቲካዊ ትስስር፣ በተለይም በወቅቱ በነበሩት ቁልፍ ሰዎች መካከል፣ ከብሔራዊ ጥቅም በላይ በማድረግ አሰብ በኤርትራ ስር እንድትቀር ፈቅዷል። ስውር ምክንያታቸውም ተስፋ የነበራቸው የጋራ የፖለቲካ አይዲዮሎጂ ትስስር ወደብን በጋራ መጠቀም ያስችላል የሚል የዋህነት ወይም የፖለቲካ ስሌት ነበርም ይህ ስሌት በ1995 ጦርነት ሙሉ በሙሉ ወድቋል። ኢትዮጵያ የሚያጣቸው ቀጥተኛ የባህር በር፣ የንግድ ነጻነት፣ የነዳጅ ማጣሪያ፣ ከ120 ሺህ በላይ ስራዎችና ዓመታዊ ቢሊየን ዶላሮችን አታለች። አሜሪካ አረብ መንግስታትና የሌሎች ሀያላን ጥቅም ደግሞ ዩኤስኤስአር የቀድሞ ተጽዕኗቸው አሜሪካ በአንድ ወቅት ኤርትራ የኢትዮጵያ አካል እንድትሆን በመደገፍ የአሜሪካን ጥቅም በአስመራ የነበረውን የካጋኒውን ጣቢያ ታስጠብቅ ነበረም። ነገር ግን በኋላ ላይ የሶማሌ የባህር ወንበዴነትና የጂኦ ፖለቲካ ለውጥ ሲመጣ አሜሪካ የቀይ ባህር መተላለፊያ ባብል ኤል ምንደብን ደህንነት ለማረጋገጥ ስትል በኤርትራ ነፃነትና መረጋጋት ላይ ያላትን አቋም ለወጠች። ሚስጥሩም ለአሜሪካ ኢትዮጵያ ወደ ባልባ መሆኗን ተከትሎ በቀጠና ውስጥ ባሉ የባህር በር ባለቤቶች እንደ ጅቡቲ ላይ ባሉ ላይ ያላትን ስትራቴጂካዊ ቁጥጥር እንዲጨምር አድርጎላት ሊሆን ይችላል። የአረቡ መንግስታት፣ አንዳንድ አረብ ሀገራት ኢትዮጵያ የውሃ ሀብቷን እንዳትጠቀምና በቀይ ባህር ላይ ወሳኝ ስልጣን እንዳይኖራት ለማድረግ ሲሉ ኤርትራን በነፃነት ጎዳና ላይ በመደገፍ የፋይናንስና ፖለቲካዊ ድጋፍ አድርገው ነበር የሚሉ ሰፊ ግምትና መረጃዎችም አሉ አሳዛኙ እውነታ ከአሰብ ውጪ የኢኮኖሚ ጥገኝነት የሌላትን ኤርትራን መመልከት ይገባናል። አሰብን በመያዝ ኤርትራን ለአፍታም ቢሆን የብሔራዊ ልዕልና ስሜት ተሰምቷት ሊሆን ይችላል። እውነታው ግን ምንድን ነው ብለን መጠየቃችን አይቀርም። ጉዳዩ ኤርትራ አሁን ያለችበት ሁኔታ ነው። ኢኮኖሚያዊ ጥቅሟም ወደቡ በኢትዮ ኤርትራ ጦርነት 1998 እስከ ሚሌኒየም ሙሉ በሙሉ ስራ ቆሟል። ከጦርነቱ ወዲህ የሞተ ወደብ ሆኗል። አሰብ በመሰረተ ልማት ደካማ ሆኗል። የገቢ ምንጯንም ስንፈትሽ ኢትዮጵያ ለጅቡቲ በዓመት እስከ 15 ቢሊዮን ዶላር የምትከፍለው ክፍያ አለ። አሰብ በስራ ቢቆይ ኖሮ ይህ ገቢ ለኤርትራ ይሆን ነበርም። የጂኦ ፖለቲካው ጥቅምስ የባህር በሯ ለውጭ ሀያላን በሊዝ እንደ ቻይና አረብ ኤምሬቶች በመስጠት የሉዓላዊነት ጥያቄና ውንጀላ እንዲነሳባት አድርጓል። የፖለቲካው መረጋጋትም ስንፈትሽ የኢኮኖሚ መቀዛቀዝና የአሰብን አለመጠቀም ሀገሪቱ በከፍተኛ የኢኮኖሚ ውጥረት ውስጥ እንድትገባ አድርጓታል። ኤርትራ አሰብን በመያዝ የፖለቲካዊ ልዕልና ብታገኝም ኢኮኖሚያዊ ጥቅሙ ግን ሙሉ በሙሉ አታ በውስጥና በውጭ ችግሮች ተወጥራለች። እውነታው ይሄ ነው። የኢትዮጵያ ጥያቄ የጦርነት ሳይሆን የጋራ ልማትና ጥቅም ጥያቄ ነው። ለመሆኑ አሜሪካ ለምን የቀደመ አቋሟን ቀየረች? ስለምንስ ኢትዮጵያ የባህር በር እንዳይኖራት አደረገች? አሁን ደግሞ እንዲኖራት ፈለገች? የድሮውን ስሌት እንየው። ኦልድ ኮንክሉዥን ቀደም ሲል አሜሪካ በቀይ ባህር ላይ የሶማሌ የባህር ላይ ወንበዴዎችና አልቃይዳን ለመዋጋት ስትል ቀጥተኛ የባህር በር ባለቤቶችን ጅቡቲና ኤርትራን በመደገፍ ኢትዮጵያን ችላ ብላ ነበረም። የቻይና ተጽዕኖንም ስናይ ቻይና በጅቡቲና በሌሎች የአፍሪካ ሀገራት ያላትን የኢኮኖሚና ወታደራዊ ተጽዕኖ ለማሳደግ አሜሪካ ስጋት ሆናለች። ኢትዮጵያ ስትራቴጂካዊ ክብደት፣ ኢትዮጵያ በአፍሪካ ቀንድ ውስጥ ያላት ወሳኝ የህዝብ ብዛትና ኢኮኖሚን በማየት አሜሪካ ኢትዮጵያ ጠንካራና የተረጋጋ እንድትሆን የሚጠቅማት መሆኑን አሁን ተገንዝባለች። ዛሬ አሜሪካ ኢትዮጵያ በሰላማዊ በዲፕሎማሲያዊ መንገድ የባህር በር የማግኘት ፍላጎቷ በይፋ መደገፍ የጀመረችው ለዚሁ ስትራቴጂካዊ ምክንያት ነው። የዓለም ፖለቲካ የጥቅም እንጂ የፍቅር እንዳልሆነ የሚያሳይ ግልጽ ማሳያ ነው። የዓለም ምሁራን፣ ፖለቲከኞች፣ የሃይማኖት አባቶችስ ምን ይላሉ ነው። በዚህ ጉዳይ ላይ በርካታዎች ተስፋ የቆረጡበት ነገር ነበርም። የሃይማኖት አባቶችና ድጋፋቸው አሁን ደግሞ የበለጠ የሚያስፈልግ ይመስላል። ጉዳዩ በፖለቲከኞች ለምሳሌ ጠቅላይ ሚኒስትሩ ከተነሳ በኋላ የቀድሞ ተስፋ የቆረጡ ምሁራን፣ ፖለቲከኞችና የሃይማኖት አባቶች በአገር ጉዳይ ላይ ያላቸውን አንድነት አሳይተዋል። የባህር በር ፍለጋ የብሔራዊ አርበኝነት የህልውና ጉዳይ መሆኑን ሁሉም መድረክ ላይ በመቅረብ ድምፅ ሰጥተዋል። ጥያቄው በጉልበት ሳይሆን በሰላማዊ መንገድ በድርድርና በሕግ እንዲፈታ መጠየቁ የዓለም አቀፍ ድጋፍ እንዲያገኝ አግዞታል። አሁን ግን እውነትም አሰብ ለኢትዮጵያ ከተሰጠ ምን ይከሰታል የሚለው የብዙሃኑ ጥያቄ ነው። የኢትዮጵያ የባህር በር ጥያቄ የአንድ ሀገር ኢኮኖሚያዊ ህልም ብቻ አይደለም፣ ቀይ ባህርን የሚመለከት አስፈሪ የጂኦ ፖለቲካዊ የእንቆቅልሽ ጥያቄ ነው። አሰብ ለኢትዮጵያ ቢሰጥ ወይም በሊዝ ቢገኝ በቀጠናው ላይ አዲስ የኃይል ሚዛን ይፈጠራል ወይ ደግሞ የጦርነት ቀጣይ ስጋት ይከተላል። አሰብ ለኢትዮጵያ መሰጠቱ ወይም በሉዓላዊ መብት ማግኘቱ በቀጥታ የሚነኩና ስትራቴጂካዊ ምላሽ የሚሰጡ ሶስት ዋና ዋና ተዋናዮች አሉ። ተዋናዮቹ ኤርትራ፣ ጅቡቲና ግብፅ ናቸው። ኤርትራ የሉዓላዊነት ስጋት፦ ፕሬዚዳንት ኢሳያስ አሰብን ለኢትዮጵያ መስጠት የብሔራዊ ሉዓላዊነት እንደመናድ ይመለከቱታል። በ1998 ጦርነት ምክንያት የነበረው ጥልቅ አለመተማመን ለድርድር ከባድ እንቅፋት ይሆናል። ጅቡቲ የኢኮኖሚ ስጋት፦ አብዛኛው የኢትዮጵያ የንግድ እንቅስቃሴ ባሰብ በኩል ከተላለፈ ጅቡቲ በአመት ከምትሰበስበው ቢሊዮን ዶላሮች የትራንዚት ክፍያ ታጣለች። ግብፅ የስዊዝ ካናል ደህንነትና የቀይ ባህር በላይነት እንዳይናጋ ትፈራለች። ኢትዮጵያ የባህር ኃይል ባለቤት መሆኗ በቀጠናው ላይ የኃይል ሚዛኑን ወደ ኢትዮጵያ እንዲያዘነብል ታስባለች። የ1998 ኢትዮ ኤርትራ ጦርነት በዓለም አቀፉ ማህበረሰብ ዘንድ ድንገተኛና ትርጉም አልባ ተብሎ ቢገለጽም የባህር በር ጉዳይ ግን ከስውር ምክንያቶቹ አንዱ ነበርም የጦርነቱ መንስኤም በይፋው ምክንያት ባድመ የተባለች መንደር የድንበር ውዝግብ ቢሆንም ጥልቅ ምክንያቶቹ ግን የገንዘብ ለውጥ ወይ ደግሞ ናቅፋ ምክንያት የተፈጠረ የንግዱ ውጥረትና የአሰብ ወደብ አጠቃቀም መቆም ላይ የተፈጠረው አለመግባባት ነው። የኢትዮጵያ የባህር በር ማግኘቷ የህልውና ጉዳይ መሆኑ አያጠያይቅም። ነገር ግን አሰብን በኃይል መፈለግ የቀጠናውን የኃይል ሚዛን ያናጋል፣ እናም የቀይ ባህርን የንግድ መስመር ያሰጋል። አሰብ የኢትዮጵያ የዘመናት ታሪካዊና ኢኮኖሚያዊ አስፈላጊነቷ ነው። የዚህ ጥያቄ ምላሽ ግን የጦርነት ቀጣይነት ሳይሆን የኢትዮጵያና የቀጠናው ሀገራት የጋራ ብልጽግና የሚረጋገጥበት ጥብቅ ዲፕሎማሲያዊ መንገድ መሆን እንዳለበት በርካቶች ይመኛሉ።